ሰላምና ጤና ለናንተ ይሁን ውድና የተከበራችሁ ተመልካቾቻችን የሮብ አመሻሽ ህዳር ሶስት ቀን 2018 ዓ ም የአመሻሽ መረጃዎችን ይዘን መጥተናል። አብራችሁ እንድትቆዩ ጋበዝን። ወደ መረጃዎቹ እንለፍ። ሁለት የወረዳ ቤተ ክህነት የኢትዮጵያ ሃይማኖት ተቋማት ጉባኤ ያወጣውን የመጀመሪያ ደረጃ ሪፖርት ውድቅ አደረጉ። ለቲክቫ ኢትዮጵያ በሰጡት ቃል የቀረበው መግለጫ ተንሻፎ የቀረበ ነው፣ የአካባቢው ህዝብም በዚህ አዝኗል ብለዋል

መርቲ ወረዳዎች በቅርቡ የተፈጸሙ ግድያዎች፣ እገታዎችና ዝርፊያዎችን በተመለከተ ያካሄደውን የመጀመሪያ ደረጃ ሪፖርት ይፋ ማድረጉ ይታወቃል። አጣሪ ኮሚቴው በመጀመሪያ ደረጃ የምርመራ ሪፖርቱ የሰሞኑ ግድያ አንድን ሃይማኖትና ብሔር ትኩረት ያደረገ አይደለም ብሏል። ከሌሎች ወረዳዎች ተለይተው ስማቸው ቢነሳ ተጽኖ እንደሚደርስባቸው ለቲክቫ ኢትዮጵያ የገለጹ ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወረዳ ቤተ ክህነቶች የጉባኤው አጣሪ ኮሚቴ ያወጣው ሪፖርት ውድቅ አድርገውታል። ጩኸታችንን ሰምቶ ወደሚመለከተው አካል ያቀርባል ተብሎ ታሰበ። አንድ ትልቅ የሃይማኖት ተቋም ግድያው የአንድን ሃይማኖትና ብሔርን ያተኮረ አይደለም በሚል በግልጽ ያወጣውን ነገር አንሻንፎ አቅርበዋል ሲሉ ተናግረዋል። ሰዎቹ በትክክል ከቤት ውጡ፣ አገሩን ልቀቁ፣ አይመለከታቸውም ቤት ንብረቱ የናንተ አይደለም መባላቸውንም ከሞት የተረፉት በህይወት ያሉት ጭምር እየተናገሩ ብሔር ተኮር አይደለም ተብሎ ሲቀርብ እየተገደልን ጨክኑ በርቱ እንደማለት ነውም ብለዋል። የቀረበው መግለጫ የውሸት ነው። እንዲህ እየተገደሉ እየታየ እንኳ ተሻፎ የቀረበ መግለጫ አካባቢው ላይ ያለውን ሕዝብ እጅግ በጣም አሳዝኖታልም ሲሉ ተናግረዋል። ከዚህ በኋላ ወደ ሃይማኖት ተቋማትም ወደ መንግስት ማንሄድም ወደ ሰማይ አምላክ ብቻ አንጮሃለን የሰማይ አምላክ ፍርዱን ይስጥ እያልን ህዝቡን እያጽናናን ነው ያለነው፣ በማለትም አክለዋል። በአንድ ወረዳ ብቻ በዚህ አመት ከአስራ ሰባት ያላነሱ ተገድለዋል። ታግተው ገንዘብ ከሰጡትና ከጠፉት 17ቱ ኦርቶዶክሳውያን ናቸው። ማነው ገዳዩ ለሚለው እሱን አናውቅም፤ የሞተውን የሚገደለውን ግን እናውቃለን። ይሄ እየታየ ግድያው የአንድ ሃይማኖትና ብሔር ተኮር አይደለም ከተባለ እሺ ምን እንበለው ታዲያ? በማለትም ተናግረዋል። ሪፖርቱን አይተነዋል። ውሸት ነው። ከሆነ ነገር በላይ ከግድያው የሚሰማው ያማል። ልኡካኑ ከቀኑ አስር ሰዓት ነው የመጡት። ከአካባቢው የተወጣጡ የሀገር ሽማግሌዎች ውይይት ነበረን ከጧት እስከ አስር ሰዓት በዚህ ግድያ ይቁም፣ በሃይማኖት መካከል የሚነሳው ነገር ከፍተኛ ውድመት ያመጣል የሚለው ሲነገር ብሎ ማጠቃለያው ላይ የጉባኤው ልኡካን መጡ። በስብሰባው የተባለውን ነገር ነው እየተናገር ናቸው። ለየብቻ ሀሳብ ለማንሳት ሞክረን ነበር። ግን እርሱ ልኡካኑ የመዘገቡትን ጥያቄ ለመጠየቅ እንጂ እኛ የምንሰጣቸውን ነገር ለመቀበል ፍቃደኛ አይደሉም። አሁን የተነሳነውን ጫጫታ ለመሸፈን የታሰበበት አመጣጥ ነው በማለትም አክለው ተናግረዋል። በዚች በጥቅምት ወር የተደረገችውን እንጂ ሌላውን ለማየት አልሞከሩም። 10 ሰዓት መጥቶ 11 ሰዓት ተመለሱ። ከማንም ጋር አልተገናኙም። ስለዚህ የአካባቢውን ችግር በአንድ ሰዓት ውስጥ የሚፈታ አይደለም። ማጣራት ከተፈለገ በየክፍሉ ማጣራት ነበር የሚያስፈልገው ማጣራት ግን አልተደረገም በማለት አክለዋል። ድርሶ እንደመመለስ አይነት ነገር ነው የተደረገው። በአመጣጣቸውም በጥያቄያቸውም ቅሬታ አለን። የወጣው መግለጫ ደግሞ እንደተባለው ከሆነ ለምን ዝርዝር አይቀርብም? እኛ ዝርዝር ልንሰጣቸው ፈቃደኛ ነበርን። የሞቱትን በሪፖርቱ ሁሉም ተገድለዋል የሚል ነገር ነው ያየ ነው። ሁሉም ከተጎዳ ለምን ሌላኛው እምነት አይጠቀስም? ሃይማኖት ተኮር ካልሆነ በእኛ በኩል ከመስከረም 2 ቀን 2016 ዓ ም ጀምሮ እስከ ጥቅምት 18 ቀን 2018 ዓ ም ድረስ በወረዳው ብቻ የተገደሉት ሀያ ዝርዝር አለን፣ ግን ዝርዝር መውሰድ ፈቃደኞች አይደሉም። ግድያው ሃይማኖት ተኮር ለመሆኑ ማረጋገጫው ይሄ ነው። በእርግጥ በወረዳው ላይ የወረዳ አስተዳደር ፖሊስ፣ የቀበሌ ሊቀመንበር የሆኑ የሌላ ሃይማኖት አባላት ተገድለዋል። ግን እነዚህ ባለስልጣናት ናቸው፣ ሲቪል ነዋሪዎች አይደሉም። በሌላ በኩል ፋኖ ነው ግድያውን የፈጸሙት ተብሏል። ፋኖ በየት መስመር ነው እዚህ አካባቢ ሊመጣ የቻለው? ፋኖ ያለው አማራ ክልል፣ ድርጊቱ የተፈጸመው አርሲ ነውም ብለዋል። ወደ ሌላ መረጃ ስናልፍ በደቡብ ኢትዮጵያ ክልል አሪዞን ጅንካ ከተማ ከሰሞኑ ምንነቱ ባልታ የታወቀ ህመም የአምስት ሰዎች ህይወት ማለፉ ተሰምቷል። ጉዳዩ በጅንካ ከተማ በነዋሪዎች ዘንድ መረበሽ መፍጠሩም ቲክቫህ ያነጋገራቸው ነዋሪዎች ተረድተዋል። ቃላቸውን ለቲክቫህ የሰጡ የከተማዋ ነዋሪዎች ሰው ተጨንቆነው ያለው ሀዘን እንኳን ለመሄድ ፈርቶ የሚቀርም በድፍረትም የሚሄድም አለ የመረበሽ ስሜት ውስጥ ነው ያለ ነው ሲሉ ሁኔታውን ገልጸዋል። ምንነቱ ባልታወቀ ህመም ወደ ጅንካ ሆስፒታል ገብቶ የነበሩ ሶስት ሰዎች ውስጥ አንዱ በሆስፒታል ህይወቱ ያለፈ ሲሆን ሁለቱ በሪፈራል ወደ ሀዋሳ ሪፈራል ሆስፒታል ሲወሰዱ አንደኛው ታማሚ በመንገድ ላይ አንደኛው ታማሚ ደግሞ ሀዋሳ ሳ ሪፈራል ሆስፒታል ከደረሰ በኋላ ህይወቱ ማለፉን ስም ያይጠቀስ ካሉ አንድ በጅንካ ሆስፒታል ከሚሰሩ ሐኪም ተረጋግጧል። በጅንካ ሆስፒታል ተኝተው ይታከሙ ከነበሩና ሪፈር ከተደረጉ ታማሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም ህይወታቸው ማለፉ ተገልጿል። ለጊዜው ምንነቱ ባልታወቀ ህመም በአጠቃላይ የአምስት ሰዎች ህይወት ሲያልፍ ዳዩ በጅንካ ከተማ ነዋሪዎች ጭንቀት መፍጠሩን ያነጋገርናቸው መረጃዎች ገልጸውልናል። ተጠቅተው የተገኘው መረጃ እንደሚጠቁመው ታመው መጡትና የሞቱት በአንድ ቤተክርስቲያን የሚያገለግሉና አብረው ይንቀሳቀሱ የነበሩ ሶስት ሰዎች ናቸው። በአስር ቀናት ልዩነት ትናንት፣ ከትናንት ወዲያና ዛሬን ጨምሮ በአጠቃላይ አምስት ሰዎች ሞተዋል። ህይወታቸው ካለፈው ውስጥ ሁለቱ ከታማሚዎቹ ጋር ንክኪ የነበራቸው በጅንካ ሆስፒታል ይሰሩ የነበሩ ሐኪምና ነርስ ናቸው። ሐኪሙና ነርሱ ካለው የስራ ባህሪ አንጻር ቀጥተኛ ንክኪ ከሰዎች ጋር ቢኖራቸውም የህመማቸው ምክንያት ከንክኪያቸው የተነሳ ነው ብሎ ለማለት ትንሽ የጠለቀ ማጣራትን ይጠይቃል። በጊዜው ምልክታቸው ተመሳሳይ መሆኑ ብቻ አዲስ ወረርሽኝ ነው ለማለት አያስደፍርም። ታማሚዎቹ ሲመጡ እያሳዩት የነበረው ምልክት የወባ አይነት ምልክት ነበር። አንዳንዶቹ ደም ባፈንጫቸው መምጣትና ማስቀመጥ ምልክቶች የሚያሳዩ ነበር። አንደኛው ጅንካ ሆስፒታል ነው ያረፈው። አንደኛው መንገድ ላይ አረፈ። አንደኛው ደግሞ ሀዋሳ ሪፈራል ሆስፒታል እየተረዳ ያለ አርፏል። የዛሬ ሁለት ሳምንት አካባቢ አንድ ታካሚ ተመሳሳይ ምልክት አሳይቶ አርፎ ነበር። ተረስቶ ከቆየ ከአንድ ሳምንት በኋላ ካረፈው ሰው ጋር ንክኬ የነበራቸው እነዚህ ሰዎች ምልክቱን ማሳየት ጀመሩ። ሪፈሬ የተደረጉ ባለፈው ሳምንት አርብ የነበረ ሲሆን አንደኛው ታማሚ በሆስፒታል እያለ ሲያርፍ፣ ሁለተኛው ሰኞና ዛሬ ሮብ ጧት ሕይወታቸው አልፏል። የዞኑ ጤና መምሪያ ለጊዜው ምንም የሚያወጣው ነገር የለም። ጂንካ ሆስፒታል ውስጥ እንቅስቃሴዎች አሉ። ጉዳዩን ለማጣራት ከክልል የመጡ ሰዎች ጋር እየሰሩ ነውም ተብሏል። በመጨረሻም ወደ ያዝነው መረጃ ስናልፍ የቀድሞ የሰላም ሚኒስቴር ዴኤታ ታዬ ደንደአ ለህጋዊ ፍቃድ የጦር መሳሪያ ይዞ መገኘት በሚል ክስ ጥፋተኛ ናቸው በማለት ከፍተኛ ፍርድ ቤቱ መወሰኑ ተሰምቷል። የፌደራል ከፍተኛ ፍርድ ቤት ልዴታ ምድብ የጸረ ሽብር ችሎት ዛሬ ህዳር ሶስት ቀን በኋላው ችሎት ታየደንዳ በቀሪዎቹ ሁለት ክሶች ማለትም ከውጭ ጥላት ጋር ማበርና የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎችን ፕሮፓጋንዳ በማህበራዊ ትስስር ገጽ ማሰራጨት ከሚሉት ክሶች ነጻ ናቸው በማለት ወስኗል ተብሏል። ችሎቱ ታየነ በሁለቱ ክሶች ነጻ ያላቸው ተከሳሹ ባቀረቡት የሰው ሰነድና የተንከሳቃ ተንቀሳቃሽ ምስል ማስረጃዎች ክሱን ከበቂ ሁኔታ በመከላከላቸው እንደሆነ መግለጹን ጠቅሶ የዘገበው ቢቢሲ አፋን ኦሮሞ ነው። ፍርድ ቤቱ ታዬ ጥፋተኛ በተባሉት ክስ የቅጣት አስተያየት ለመስማት ለህዳር 15 2018 ዓ ም ተለዋጭ ቀጠሮ መስጠቱን ያገኘ ነው መረጃ አመላክቷል። ክብራትና ክብሯን ተመልካቾቻችን፣ ለዛሬ የነበረን መረጃ ይሄንን ይመስላል። አብራችሁን ስለቆያችሁ እጅጉን አመሰገንን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንደሆኑ እየጋበዝን በዚሁ እንሰናበታለን። ነገ በሌላ መረጃ ተመልሰን እንገናኛለን። መልካም ጊዜ ተመኘን።